አንድ ለዛይን ባንድ እንደግማለን። ካሳሁን ዘውዱ በኤሌማንድ ተወክሎ የዳዊት ጽጌን እትቱን ነበር ያቀረበልን። የኔ የዳዊት ጽጌ በጣም አድናቂ እንደሆንኩ ይታወቃል። በጣም ከመወዳቸው ሙዚቃዎች መካከል ደግሞ እትቱ ለእኔ አንደኛው ነው እና በጣም ቆንጆ ስራ ነበረ። ዳኝነት እየሰጠው አይደለም፣ ብሩካት ገላምጠኝ። ለማንኛውም እናመሰግናለን። የሳት አጋሮቻችንን ላስታውስና ወደ አስተያየት እናልፋለን። አያት ሪል ስቴት፣ ግራንድ ቢሾፍት ሆስፒታል፣ አዋሽ ባንክ ናቸው። አጋሮቻችንን እናመሰግናለን። ዳኞች አስተያየት ብቻ ይሰጡልናል፣ ነጥብ አይናገሩ። የሚገርምሽ የመጀመሪያውን ዳኝነት ለአንቺ ልስጥ እያልኩ እያሰብኩ ነበር እኔ ስለመወደው ከዛ አንቺ ጀመርሽልን እሺ ስለሰጠሽ አስተያየት እናመሰግናለን ካሳሁን ዘውዱ አሁን መጣ በቃ የምርጫህ በትክክል ለአንተ ጉሮሮ ና ለደረስንበት የውድድር ሳምንት የሚመጥን ዘፈን ይዘ መጣ በጣም ቆንጆ ነው በጣም ተቀባዮችንም በዚህ አጋጣሚ አመስግንልኝ ድምጽህ ሚገርም የአድማጭን ቀልብ ድንገት በቃ ስቦ ሳይፈልጉ ወደ አንተ የሚያስመጣ ትልቅ ኃይል ያለው ድምጽ ነው ያለ። ይህን ድምጽህን በደንብ ተጠቀምበት። በጣም ጥሩ ድምጽ ነው ያለ። ሪካርዲንግ ይመስላል አንዳንድ ቦታ፣ መጀመሪያ አካባቢ ትንሽ የሆነ ከፒች የወጣ እየመሰለኝ ነበር ዛሬ ስ ብለህ ስገባ መልሶ ተስተካከለ ነገርና እንደዚህ ትንሽም ቢሆን ሸርተት እንዳይል በጣም ራስ ማኔጅ አድርግ። በተረፈ ኤክሰለም ፕላስ ፐርፎርማንስ ፕላስ። እሺ ካሳሁን በጣም አሪፍ ሁልጊዜ ግዜ መለኪያ ሰተናል መጀመሪያ የነበረበት ና አንዳንዴ በጣም አሪፍ ድምጻ ያለው ትንሽ ዝቅ ሲል አዘፋፈን አንዳንዴ ደግሞ የዕለቱ ነገር ችግር ሊገጥም ይችላል። ወይ ፒች ምናምን ሲኖር በጣም ነው የሚከፋውና አንታ ዛሚነ በቃ ስለዚህ ነምበር ምን ያህል ወሳኝነት እንዳለው ሁለተኛ ነገር ደግሞ በጣም ፈጠነ በቃ ቀኑ ፈጠነና ቶሎ ያለውን ኃይላችሁንና በጣም ውድድሩ እንደ በዚያን መንገድ መምጣት አለበት የሚለውና አሁን ያቀረብከው በጣም ደስ ብሎኛል። ትዝታ ማይነር ነው ሲጀምር አካባቢ ያው ሙድህ እስኪስተካከል ምናን አላወቅኩ ነበር፣ ደንግጬ ነበር። ፒች ነበረው ና ወይ ዜማው ልክክ ብሎ አልገባልህም ና ከዛ ያው ጉሮሮም እየጋለ ሲሄድ በጣም መጣህ ማለት ነው። ስለዚህ እኔ እንዳስተያየት ምንድነው እንደተለመደው እንደ እነዚህ አይነት ሜዳዎችን እነዚህ ናቸው ብዬ ነው ማስበው ና በደንብ መጠቀም ያስፈልጋል። እኔ ኤክሰለንት ደብል ፕላስ ነው የምሰጠው ምክንያቱም በጣም ደስ ሲለኝ ውጤት አይ አልናገርም ግን ያው ሞቅ ነገር የማደርግ ይመስለኛል፣ እና በጣም ደስተኛ ነኝ። ካሳሁን መልካም እድል ነው እመኝልህ፣ ጥረታችሁ እኔ ምን ላውራሽ። ትሪፕል ኤክሰለንት ፕላሴን ኤክሰለንት ደብል ፕላሴንም ወሰዱብኝ። ምንድነው ትሪፕል ፕላሴ ካሳሁን። አሁን ካሳሁን መጥቷል፣ የእውነት ነው ማለት። የዜማ ምርጫ ላይ በጣም ጥንቃቄ አደረክ። ውድድር መሆኑንም ማስታወስ ያስፈልጋል። አንዳንዴ አይደል የኋላ ታሪካችን ፋና ላምሮት ላይ ቦታ የለውም። የእለት ፐርፎርማንስ ስለሆነና አትርሳሱን። ክራሯ ደግሞ ብትኖር እያልኩ እንዴት እየተመኘው እንደነበር ልነግርህ አልችልም። በቃ እኔም እጫወታለሁ ክራር ሰው ካጣ እኔም ባግዝህ ኖሮ እያልኩ ነበር። በጣም ነው ክራሩ ይፈልጋል። አለመኖሩ ከውጤት ጋር ምንም ግንኙነት የለውም። ባክ ቮካሊስቶች ደግሞ በጣም ነበረ ደስ የሚሉት። በቃ ልነግርህ አልችልም። በቃ ይሄ የሙዚቃውን ሙሉነት በደንብ ነው ህልውናውን የሚሰጡትና በጣም ነበር ደስ የሚለው። ዚህ ዜማ ላይ ሁል ጊዜ በጣም የሚገርመኝ ነገር ጦር ይሰበቃል ወይ ጋሻ በሌለው ሰው የሚለው በቃ የመጨረሻ የግፍ ግፍ እኮ ነው አይደል? እና በጣም በቃ ነገሩን ሁሉ የሚቋጭልኝ ሀሳብ ነው። መመከቻ ሳይኖር ጦር በጣም ያሳዝናል። ሰው ወድቆ መደግደም ማለት ነው። እንደገና በጣም መወደው የግጥም ሀሳብ ስለሆነ ያነሳሁት እና በጣም ጎበዝ ጸሐፊ ነው፣ በነገራችን ላይ ናትናኤል ግርማቸው። እንግዲህ በዚህ ዘመን ካሉን ጸሐፊያን በጣም የምናደንቀው፣ በጣም የምንወደው፣ በጣም የምናከበው ትልቅ ጸሐፊ ነው። ገና ብዙ ያሳየናል። ምስጋና እንግዲህ ባለበት ይድረሰውና፣ በጣም ግሩም ፐርፎርማንስ ነው፣ ግሩም ምርጫ ነው። አንተ ማለት ይሄ ነህ። የሙዚቃ ምርጫን አስተካከል። ከቅኝት ጋር በተያያዘ እኔም ትንሽ ቦታ ሲጀምር አካባቢ ቅሬታ ነበረኝ ግን ያው ብዙ ሳይቆይ ተስተካክሏል። እንደዚህ አይነት ስህተት እንዳያጋጥም መልካም እድል